መንግስት ሕግ የማስከበር ስራውን አጠናክሮ በመቀጠል ሰላም እንዲያሰፍንላቸው በሰሜን ጎጃም ዞን የተለያዩ ወረዳ ነዋሪዎች ጠየቁ። የዞኑ ሰላምና ጸጥታ መምሪያ በበኩሉ ሰላሙን ለማረጋገጥ የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። ጌታቸው ገደፋው ዝርዝር አለው። ክልሉ ላይ በተፈጠረው የጸጥታ መጓደል ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች መዳረጋቸውን አሚኮ በስልክ ያነጋገራቸው በሰሜን ጎጃም ዞን የተለያዩ ወረዳ ነዋሪዎች ተናግረዋል መንግስት የጀመረውን ሕግ የማስከበር ስራ አጠናክሮ በመቀጠል ሰላሙን እንዲያስከብርም ጠይቀዋል። የተጀመሩ የውይይትና ንግግር ሂደቶች ቀበሌ ድረስ መሰራት እንዳለባቸውም ተናግረዋል። ጥያቄ ያለን የሚሉ አካላትም ቆም ብለው በማሰብ ችግሮቹን በውይይትና ንግግር መፍታት ቢችሉ ሲሉም ጠይቀዋል። ችግሩ በቶሎ ሊቀረፍ የማይችል ከሆነ እቺ ሀገር ከጊዜ በኋላ የተማረ አካል እንደምታጣ ከፍተኛ የሆነ የትምህርት ስብራት እንደሚደርስባት በጣም ሚያሳይ ነገር ነው ያለ መርወት አለ አክትፍ ብሎ መርወት አለ። አሁን ግን ሊደርስለት አልቻለም። በሰላማዊ መንገድ ምሽማ አላሉም። አሁንም ቢሆን መንግስት ነገሮችን አጠናክሮ ያው የጸጥታ ኃይሉን በደንብ አሰማርቶ አጀስ አድርጎ ውይይቶችንም አባቶችንም ማወያየት ሌላውንም የጸጥታ ስራም ህዝቡንም የማግኘት እንትን ቢካሄድ የተሻለ አንጻራዊ ሰላም በቀጣይ ይመጣል ብለን እናስባለን። ዛ ጥያቄ አለን ብለው ይዘው ወጥተዋል። ልክ ነው ይኖራል። ሰው በመሰለው ልክ በመሰላቸው ልክ ይኖራል፣ አይኖርም አንልም። ግን አሁንም ቢሆን ቆም ብለን በማየት በመወያየት በጠረጴዛ ዙሪያ ወንድሞቻችን ቆም ብለው አይተው ቢመለሱ የዞኑን ሰላም ለማጽናት የተለያዩ ተግባራት በመሰራት ላይ መሆናቸውን የሰሜን ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ገብረስላሴ ታዘብ ተናግረዋል። በዚህም አንጻራዊ ሰላም መገኘቱን አንስተዋል። ተቋርጠ የነበሩ የልማት ተግባራት በመሰራት ላይ መሆናቸውንም ገልጸዋል። መደበኛ ፖሊሱ፣ የሚኒሻ መዋቅራችን፣ የአድማ መከላከል ኃይላችን፣ እንዲሁም መደበኛው ሚኒሻ፣ የግል ታጣቂው፣ እንዲሁም ህዝቡ በአደረጃጀት የራሱን ሰላም ለመጠበቅ እያደረገ ያለው ጥረት ከጊዜ ጊዜ እያደገ የመጣበት ሁኔታዎች አሉ። በእነዚህ ምክንያቶች የዞናችን የሰላም ሁኔታ ከፍተኛ የሆነ መሻሻል እያሳየ ነው። በቀጣይ ሰላሙን ዘላቂ ለማድረግ ከማህበረሰቡ ጋር በቅንጅት ይሰራል ያሉት መምሪያ ኃላፊው፣ ለዚህም ህዝቡ ለሰላም ማስከበር ስራው ተባባሪ እንዲሆንም ጠይቀዋል። አሁን የገጠር ቀበሌዎች ላይ ያለው የሰላም ሁኔታ እንዲሻሻል ነፃ እንዲወጡ ያለው ወከባ ያለው ሁኔታ እንዲቀንስላቸው ማዕከል አድርገን ነው እየሰራን ያለ ነው። በዚህም በርካታ የገጠር ቀበሌዎች ላይ በርካታ ክላስተሮች ላይ የህግ ማስከበር ስራዎቹ በተጠናከረ መንገድ እየተሰሩ ናቸው። ሰላሙን ሊያረጋግጥለት ከሚተገው የጠጣ ያልጎን ደግሞ ህዝቡ መሰለፍ መቻል አለበት። ማጋለጥ አለበት። በሀሳብ መቃወም አለበት። በሀሳብ መንገር አለበት። ይህንን ማድረግ ከቻለ ወደ ተሟላ ሰላም የምንገባበት ሁኔታዎች አሉ።